ይቅርታም ቅርታም አረፈድሽ። ሰው ገባ ሰው ከሆነ ማናት የገባችው? አአ ሰው እኔ ብሆን ማለት ነው። ልክ ይኸው ይሄን ነው ያየሁት። ታፍርበታለህ ነበር ከብሩ ጋር ወይ ንገሪ የብሪ ቡን ነው ማሮጥ አይቲ ቦሮች። ጭራሽ ደግሞ ደህኔ እንዲህ ብሎ መጣከሶ ስናገራ ቡን ነው አልነበረንም። ከብሩ ጋር ምንም ነገር አልነበረንም። ሲቀጥል ደግሞ የኢትዮጵያ አይቲ ቦሮች ባይኖሩ እንዴት መንዘና ያደርገን ነበር። ዛሬ ደግሞ ማለት ነው የሆነ ነገር ይጀላችሁ ማቻሉ። ባለፈው ከምንቴ ጋር ተፈንክቻ አልነበረ ላሳያችሁ ነው እንግዲህ። ምንቴ ተፈንክቷልና እዚህ ጋር አዳምጭኝ እስኪ ላሳያችሁ። ኦ ማይ ጋድ ኧረ፣ ወይኔ ቤተሰቦቼ፣ የትሆኝ ልሳቅ። እኔም ዛሬ ታክሜ ነው የመጣሁት። ልክ እንደ መንቴ ማለት ነው። ፈጣሪ አትርፎኝ። በስመ አብ! የፈጣሪ ስም ስጠሩ አለማፈራቸው። እኔም ተፈንክቼ ጣቴ እንደዚህ ሆኖ ግንባሬ እንዲሆኖ ይኸው፣ መንቴ ይታያለህ። ባለፈው ካንተ ጋር ነበር ፋሻ የታሰረልኝ። ዛሬ ደግሞ ፋሻ የተፈቶ ልክ እንዳንተ ተለጥፎልኛል። ምን ትላለህ? ትላንትና ቃል ቃልዬ ስታሽቃብጥልህ ነበር። እኔ ልድርልህ ነው ባይ ዘቦ። አይተኸኝ ከሆነ መልስ ስጠኝ እ ምን ትላለህ? ምን ይሰማሃል? ምን ይሰማሃል? አራዳ አራዲዬ፣ ቡታ ጀራዎች ብቻ የማዳምቅማዎች ፋርዬዎች እናቃለን እናቃለን። ይሄው እኔም ታክም የመጣው ልክ አንተ ስትድን እኔም ዳንኩኝ። አይገርምም? ቤተሰብ እንዴት አያችሁት? እስኪ እንዴት ነው? ባለፈው አንቺ ነሽ በጣም የተፈነከተሽው ብላችሁኝ ነበር። ዛሬስ የማን ነው በደንብ የቆሰለው? የኔ ነው አይደል? ይሄ ጭራሽ በዚህ ልጥፍ አድርገ ምናምን ምናምን። ወይኔ ፈጣሪ፣ የትዕግስት ውስጥ የስንት ዓመት ልጅ ነው ግን የሚያይ የሚመስላችሁ? ቪዲዮውን የሚያይ የሚመስላችሁ የስንት ዓመት ልጅ ነው የምትጭኑት እኮ ማለት ነው። የስ ወይም ደግሞ ኖ የሚል ነገር አለ። ኖ የሚለው ላይ እኮ ነው 18 ዓመት በላይ የሚለው ወይኔ ፈጣሪ ትዕግስት ስጠኝ። ለማንኛውም ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። በጣም በጣም በጣም በጣም በጣም አድርገን ማመሰግናችሁ በጣም የምታበረታቱ ልጆች አላችሁ። ፈጣሪ በያላችሁበት እኔን ደስ እንዳደረጋችሁኝ እናንተ ያላሰባችሁን ደስታ ቤታችሁ ይግባ። በጣም አድርጌ አመሰግናለሁ ማለት ነው። የእኔ ውድ እንቁ የሆናችሁ ቤተሰቦች ዛሬ የመጣሁበት ጉዳይ ምን መሰላችሁ? አንደኛ ምንቴ ያደረገው ነገር ፈጣሪን እያነሳን እንደዚህ ሲቸክስ በቀኛ መቸከስ እንደምንችል የማዳም ቅመሞች ውሸት እንዳሉ ማለት ውሸትን እውነት እያደረግ እንደማንቀበል እንዲያምን ነው ሰርቼ የመጣሁት ቤተሰቦች ይሄን እንድታቆል ይፈልጋለሁ። ሁለተኛ ነገር ትላንትና፣ ሃይሚ ጭፈራ ቤት ነች ብዬ ቪዲዮ ሰርቼ ነበር፣ እና አንዳንዶቻችን ይቅርሳ ይቅርታ ላይ ምና ምን ነው ይቅርሳ ይቅርሳ ነው ነፍስ ገደልኩ እንዴ? እንዴ! ለምሳሌ ሃይሚን ሂልተን ሆቴል ብታየዋት ምን ልትሏት ነው? መብቷ እኮ ነው። እኔ እኮ ለምን ሄደች እኮ አይደለም መብቷ ነው። የትም መሄድ መብት አላት። ገንዘቧ የሚወስዳት የሚያመጣት እግሯ የሚወስዳት እንዴ መብቷ እኮ ነው። በቃ እኮ 18 ዓመት አለፋት ከሆነ በኋላ የፈለገችው ነገር ማድረግ መብት አላት። ሶ ነገ ሂልተን ሆቴል ብታያት ወይ እሷን አንዴ ያየናት ምናምን ሲጀምር ማለት ነው። እሷ እኮ ፊልም መስራት ትፈልጋለች፣ ሙዚቃ መሞዘቅ ትፈልጋለች። ገባችሁ ከብዙ ሰው ጋር ገና ትገናኛለች። ስለዚህ ጭንቅላታችሁን ጠባብ አድርጋችሁ አትዩት። እሷን እሷን አናያትም። እሷ ሁሌ የቤት ልጅ መሆን የለም ሁሌ ሌላ የመሆን የለም። ገና የትም ቦታ ሌላ ሀገርም ልታዋት ትችላላችሁ። ስለዚህ ተረጋጉ ተረጋጉ። እጅ ትንሿ ነገር ይዛችሁ ይቅርት ጠይቄት ይቅርት ጠይቄት እንዴ ብርቅ ነው። ትናንትና ደግሞ እሱ አይደለችም። በደንብ ይዋት እሷ መሆን አለመሆኗ ማለት ነው እንዴ። እኔኮ ችግር አለው እያልኳቸው አይደለም። እንደዚህ መዝናናት የሚቻላል በሴትም በብሩክ ሲሆን አይግረማችሁ፣ አይድነቃችሁ። ለቀቅ አድርጓቸው ነው ልል የፈለግኩት እንጂ እኮ እዚህ ጋ ሀይሜ ኖር ስራ እየሰራች ነው ብያርነ ቪዲዮ የሰራሁት ገባችሁ። እንግባባ መጀመሪያ እንግባባ፣ ፋሚሊዎች ሳንግባባ ሌላ ወሬ አናውራ። እና ምንም ይቅርታ የሚያስጠይቅ ነገር የለም። ከባቹ ሰው ሃይኒ ነገም ሂልተን ሆቴል ልታይዋ ትችላላችሁ። መብታው ነው። ፊልም ልሰራ ትችላለች፣ ድራማ ልሰራ ትችላለች። መብቶ እኮ ነው አደል እንዴ? እና እዛ ጋር ስትሰራ ስላያችኋት እዛ ከሆነ ሰው ጋር መቼስ፣ ሁሌ ከብሩ ጋር ተቋጥራ ሰራ ቪዲዮ እንግዲህ አስቡት። ሁሌ ከሀይሚ ጋር ተቋጥሮ ሄዶ መስራት የለም። እንደዚህ እንደዚህ ብለው በብራንኩም በሁኑም ያለ ማምዷችሁ እንጂ እናንተ እኮ እናቴ አታስቀምጡም እኮ አታሰሩ፣ አታሰሩም እኮ እናንተ አታሰሩ። እውነት የሀይሚ ዘመዶች አታሰሩም፣ ስራ አታሰሩ፣ አታስበሉ። በቃ ሴት ልጅ ናት፣ ለሴት ልጅ እንዴ እየሰራች እኮ ነው። ምንም ምንድን ነው ቆይ፣ ሴትነቷ እንድታፍርበት ነው እንድምትፈልጉት? እናንተ ምንድን የምትፈልጉት ትፈልጉት ነው? አልገባኝም። እየሰራች ነው ምን ሆነች? እየተንቀሳቀሰች ነው። ምን ትፈልጋለች ከዚህ በላይ ሴትነት? ሴት እንዴት! ወይኔ ወይኔ! አንዳንዶቻችሁ በጭንቅላታችሁ እያሰባችሁ በቂጣችሁ አታስቡ። እሺ፣ ለማንኛውም ማለት ነው ሶ እንግዲህ ብሩኬ የተደበቀው ምስጢር እውነት ስለሆነ ነው። እሱ እኮ አነጋገር አይችልም። እሱ እኮ አባባል አይችልም። እናንተ ምን አገባችሁ? እስኪወጣ ድረስ ለምን አጠብቁም? እስኪወጣ ድረስ ጠብቁ። ሀይሜ እውነት ካላት እኮ ያንን ቦታ እኔ ቦታው ላይ ነበርኩ እኔ ነኝ የቀረጽኩ እኔ ነኝ ምናምን መረጃ ደርሶኛን ብላለች። መረጃው ይሄ ነው ብሩክ፣ መረጃው ይሄ ነው ብሩክ። እኮ ትናንትና ትክክል ነው። ጉዳዩ የሁለቱ ነው አይደለ? ፍፄ ወይም ደግሞ ሌላ ሰው መጨመር ያለባትም ጉዳዩን ለሱ ነው መናገር ያለባት። ያጠፋው አካል እያለ መረጃ ምናምን ማለት እኮ አይጠበቅባትም። ሀይሜ ማለት ነው እውነቱም ስነግራችሁ ምክንያቱም አጠፋ የተባለው አካል አላ አልጠፋም፣ አልካደም። ጠፍቶ አድራሻውን አጥፍቶ አልጠፋም፣ አጠገቧ ቆሞ እየተከራከረ ነው። ምናልባት ስልክ ተደውሎለት አውርቶም ሊሆን ይችላል። ወይም ደግሞ ብዙ ከዚህ በፊት እርዱ እያለ ሚፖስት ፖስት ነበር። በዛ ምክንያት ወሬ አውርቶ እሱን አይታ ሊሆን ይችላል። ሲቀጥል ደግሞ ሴቷ አለች ብላለች። ሴቷ አለች በአካል ካለች ያው እንደ አብረሃም አንድ ሴት መታ መቸከሱ አይቀርም። እሱን አሰቡበት ግን ማለት ነው እያንዳንድሽ ማለት ነው። በብሩክም በኩል ሐሳብ ሲሰጥ የሃይሚ ደጋፊዎች አትንጨርጨሩ። ሰው የፈለገው ነገር ማድነቅ መብቱ ነው፣ ይሄን እወቁ። በቃ እናንተም አድንቁ፣ እኛም እናደንቃለን። የፈለግነውን ይዘን እንጓዛለን። የፈለግነውን ነገር ያታየን ነገር ሐሳባችን እንናገራለን። አይግረማችሁ። ይልቁንስ አበረታቷቸው፣ ሞራል ስጧቸው፣ ይስሩበት። በቃ ይስሩ። እንዳይሰሩ እያሰራችኋቸው ነው። ይስሩ። ሴት ናት ሴት ናት አትበሉ። ሃይሚ ደግሞ ሴትነቷን አስመስክራ ሳይታቸዋለች። በቃ ከዚህ በኋላ ምንም አይጠበቅባትም። የፈለገችበት መሄድ የፈለገችበት የመታየት መብት አላት። እንዴት ትናንትና ጭፈራ ቤት ምን ብርቅ ነው? ጭፈራ ቤት ስንት አይነት ነገር ይሰራ ስንት ነገር ይሰራል። ጭፈራ ቤት እኮ ስለሆነች ግዴታ ትጠጣለች ወይም ደግሞ ሌላ ነገር ታደርጋለች። ውሃ ይዞ ቁጭ ብሎ እኮ ማየት ይቻላል እኮ። ይሄን አታውቁም እንዴ? ውሃ ይዘው ለስላሳ ይዞ ማየት ይቻላል። ምንድን ነው ይሄ? ብርቅ ነው ብርቅ? እኳለም ተራ ነገር እኮ ነው አረንዳው ነገር ሂልተን ሆቴል ገብተሽ እንደው ዘ ጎርደድ ያሻሳይልኝ ሃይሚ ኦይኔ። እንጂ አላበዛችሁትም እንዴ? ምነው የእሷን ህይወት እኛ ነን ቲክቶከሮች ነን የምንኖረው አላቸው እኮ። አበዛችሁት የምሬን ማለት ነው። ሌላው ሲቀጥል ብሩክ አነጋገር አይችልም የምትሉ ሰዎች እናንተ ናችሁ እያወራችሁ። ይሄ ሁሉ ህዝብ በሱ ፍቅር ጠብ እንድትሉ ያደረጋችሁ ማን ባወራው ነው? ብሩክ ባወራው አይደል እንዴ? ብሩክ በሰራው ተግባር ብሩክ በሚናገረው ንግግር አይደል እንዴ? እያንዳንዱ ወጥቶ ብለሽ ከሃይሜ መለየት የለበትም እያልሽ የምታለቅሺው ሞኔ ብቻ የማለቅሰው ብዙ ሰው የሚያለቅሳለ። እናት ተወልጃታለሽ። ሃይሜን እኔ ሃይሜን የሚያክል ልጅ ባደርስ በማንኛው እድሌ በማንኛው እድሌ። በስንት ዓመት የወልጃት? በሶስት ነው? በአምስት ዓመት የመወልዳት? እሷ እማማ ብላችሁኛ። ዛሬ ልክ የማማ አይነት ስታይል ለብሼ ነው የመጣሁት። ልጆቼ ላሳድጋችሁ፣ ምን ችግር አለ? የማማን ክብር ስለሰጣችሁኝ በጣም አድጌ ነው ማመሰግናችሁ የምወዳችሁ በዚያ አጋጣሚ ማለት ነው በጣም አድርጌ የምሬ ነው። እንዲሁም ደግሞ ቲክታከር ላይ በጣም ለኔ ሞራል ተጨንቃችሁ ብዙ በቃ የሆነ ውህ ብርታት የምትሰጡኝ ሰዎች አላችሁ። ፈጣሪ ያላችሁበት ይጠብቃችሁ እስከ መጨረሻው ድረስ እውነት። በቡቡ በኩል ምንም ነገር ብታዩ ማለት ነው በባለፈው በሀይሚ በኩል ምንም ነገር ተፈጥሮ ወጥረን አሳልፈናል። አሁንም ደግሞ ማለት ነው የእውነት የሀይሚና የብሩኬ የሁለቱ አድናቂዎች፣ ብሩክ ጋ ምንም አይነት ሊፈጠር ይችላል፣ ቪዲዮን ሊመጣ ይችላል፣ ሴቷን መታገግ መልክት ትችላለች። ብሩክ ጋ የምናየው ነገር ውሸት እንደሆነ ነው ከአሁኑ በቃ ምንም ምንም ውሸት የአብርሃምን ስራ እነሱ ሊሰሩት ፈልገው ነው። አሁን በዛም በዚህም የሚሉት እንጂ እግዚአብሔር ምስክር ምንም ከዚህ በፊት እንዲሆነ እንዲ ተፈጠረ እንዲሆን ምንም ሲጀምር ብሩክ አንድ ሴት አያቅም። አንድ ሴት ማለት ነው ከሀይሚ ውጭ ሴት አያቅም። እንዲሁ ያወራል፣ ሊሳሳቅ ይችላል ምናምን እሱም ከተወሰኑ ሴቶች ጋር ያው እንዳያችሁት ከማሂጋ የሐሰን ጓደኛ ነበረች ሶስናም፣ ሶስና ነች። እሱም አዲስ አበባ ከሌ አሁን አዲስ አበባ ከገባ ከተወሰኑ ሴቶች ጋር እየተዋወቀ ነው። እሱም በእነ እንትና ጉዳይ ማለት ነው በነ ለምሳሌ በነ ወይ ትናይች ጭፈራ ቤት የነበረችው ሰማናን አምጡልኝ። ዳኒ ሮያል፣ ዳኒ ሮያል ብቻ በሌሎች በጓደኞቹ በእንደዛ በእንደዛ ሲቀጥል የምትመጣው ሴት ደግሞ ማለት ነው፣ የምትመጣው ሴት ፍፄ ብቻውን እኮ ነው ያለው። ፍፄን አስቡት፣ እያስባችሁት ፍፄን ማለት ነው። ሀይሚ እኮ ፍፄን ስታመጣው ብሩክ እንደብቀው ነው። ከመጣ በኋላ እሱ እኮ ጓደኛ ነው፣ እንዴት ታፈቅሪዋለሽ አላት። ስለዚህ አሁንም ያቺ የፍፄ ጓደኛ እንደ ለብሩክ ተፈቃሪ የሆነ ልትመጣ ትችላለች። ምን ታውቃላችሁ? ልንገራችሁ ብዬ ነው፣ ሚስጥር አወጣው ግን ልንገራችሁ ብዬ ነው ያው አፋችሁ ትንሽ ዘጋ ቢል ብዬ ነው እና ተናገርኩ፣ ግን ምን ሆኜ ነው እሱ። ለማንኛውም ይመቻችሁ እና ሴቷ መታ ስቸክስባችሁ፣ ገና ብዙ የምትቃጠሉ ሰዎች ስላላችሁ ከወዲሁ የማስጠንቀቂያ እየነገርኳችሁ ነው። የምትመጣዋል ሴት ማለት ነው ብሩክ ከሀይሚ ውጪ ሴት አይፈልግምም፣ አያይም። ሀይሚ የፈለገችው ነገር የምትናገረው እዛ ጋር በቃ ለስራ ማሳመኛ ነው። አዲስ ነገር አይፈጠርም። የተፈጠረው ነገር እነዚህ ናቸው። ስራና ስራ ብቻ ሃይሚን አታዋት። ምን እናንተ በፊት ንግግሯን የበፊት አክቷን ሀታ ወገባ እያያዘዋ ሁሉ ነገር ሳይቀየር የዛኔ ከሶሲ ጋር ለአንድ ወር የተጨቃጨቁ ጭቅጭቅ ያ ነው። ብሩክ ደግሞ ትናንትና ዝም ያለበት ፓርት ማለት ነው ልንገራችሁ። ዝም ያለበት ፓርት አንደኛ ሃይሚን ለማዋራት ሬዲ ሆኖ አልመጣም። ሁለተኛ ነገር ህዝቡ ጋር አለው የለውም የሚለውን ነገር ማለት ነው ውዝግብግብ እንድትሉ አደረጋቸው። የኔ አንበሳ ታዲያ አይችልም የምትሉት ምኑን ነው? የዛን ጊዜ ጓግጭ ብሎ አንቺ እንደዚህ አንቺ ምናምን ቢል እንደዛማ፣ አይሆንማ፣ አይሆንም። እንደዛ እንዴት ይሆናል? አይችልም የምትሉት ችሎ ያሳያቸዋል። ስለዚህ ነገርዮ ግን ብሩክ ላይ የሆነ ነገር ሳይሆን ፕራንክ ነው አለቅ። ምንም እያንዳንድሽ ብሩክ አለማየሁ ሴት የምትባል ነገር አያውቅም። በቃ ማንንም ሴት አያውቅም። አስረግጭ ነው የምነግርሽ ይሄ ገና እንደዚህ ሰውነቱ ግርስም ስም ስላለም ምን ምነው ሽማግሌ ያረጋችሁት እንዴ ትናንትና የትናንት የተወለደ ወጣት አላበዛችሁትም እንዴ ዲስ እሱን የሚደግፍ ሰው ሲኖር በቃ አፈር ድቤ መግባት አለበት እንዴ እኔንና በፍቃዱን ይዘቀዝቁናል ይዘቅዝቃችሁ ምስጊን እናቱን መዘቅዘቅ በቃ እናንተ አለ ፎቶ አለ መዘቅዘቅ ስራ የላችሁም እንዴ? እኛ በሮችን ዘቅዝቁ። ሙሽዬ ምን አረገቻችሁ? መዘቀዝቁት አፈር ብሉ። እንደው ስታስጠሉ፣ ስዘቀዝቁ እንደው ለሊቱን አንዳች ነገር ቢያደርጋችሁ በተኛችሁበት ደስ ይለኝ ነበር። እግዚአብሔር እናትዮዋ ምን ታርግሱ? ስራውን የሚሰራው ልጁ ነው። እናትዮዋ ምን አደረገች? እዚህ እና ብቻ። ለማንኛውም ልቦና ይስጣችሁ። የደብረ ሲና ልጅ እናትሽ ቆሎ ትሸጣለች ያለች ልጅ ነበረች። ወይኔ እናቴ ቆሎ አትወድም ሲጀመር ቆሎ መሸጥም አታውቅም። ገበሬ ናት፣ ገበሬ ናት። ቢያንስ እርሻ ነው የምትችለው። ሌላ ነገር አታውቅም። እናቴ ማለት ነው ቆሎ አታውቅም፣ አትወድም ሲጀመር። ቆሎ መቁላትም አታውቅም የኔ እናት፣ ይመችሽ። በዚህ አጋጣሚ ማለት ነው በጣም ገረመኝ። ለእናት እርጃት ቆሎ እየሸጠች ነው። እኔም ሸጭ አላውቅም እንኳን እናቴ ልሸጥ ማለት ነው። እናቴ ገበሬ ናት። እናቴ እናትቴ ገበሬ ናት። እኔ ደግሞ የአረብ ሀገር ሽንት ቤት አጣቢ ነኝ። ምንም የተደበቀ ነገር የለም፣ አዲስ ነገር የለም። እሺ የማንኛውም ይመቻችሁ። ለዛሬ የመጣሁበት ሀሳቤ ይሄን ይመስላል። በምንቴ ላይ ዘና በሉ እና ደግሞ ሀይሚ ትናንትና በጭፈራ ቤት ላልካችሁ ፎቶዋን በደንብ እያቀረባችሁ እዩት። ያ ማለት ብልግና ነው ወይ ሌላ ነገር ማለት አይደለም። በዚህ አጋጣሚ ሃይምዬ ይሄን ቪዲዮ ከሰማሽው ሂልተን ሆቴል ሄደሽ ዝንጥ ብለሽ አሳይልኝ አሳይልኝ። ከዛ ፋቸውን ይዘጋሉ። አመሰግናለሁ ባይ